ሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ከበራችሁ? የኡስሚቲዩብ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን እንዴት አላችሁ? ሰላም መልካም ነኝ አልሐምዱሊላህ። የአስራ አራት ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ ደቂቃ ሳንሻማ፣ ጊዜ ሳንሻማ እንቅጭቅጫን የምንነግራችሁ ይሆናል። አዳሩን የጥቁር ገበያ የምንዛሬ ዋጋ ዝርዝር ጨመረ ወይንስ ቀነሰ? የምነግራችሁ ይሆናል። እስከ ብዶ ፍጻሜ አብራችሁን ቆዩ። ላይክ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ የዶላር ምልክቱን በመጫን ቤተሰብ ሁኑ ተቀላቀሉ። በቅድሚያ የምናየው የአሜሪካን ዶላርን በተመለከተ ይሆናል። ዕለታዊና ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር 16580 ብር እንደሚሸጥና አንድ የአሜሪካን ዶላር 165 ብር ከ80 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ አድረገ ጽላ ያገኝ ነው መረጃ ያመለክታል። እንዲሁም በኢትዮጵያ ንግድ ባንክ ከሰሞኑ ይህን ሁለት ቀን ጭማሪ አሳይቷል። በዚህም አንድ የአሜሪካን ዶላር 139 ብር ከ64 ሳንቲም እየተዘረዘረ ይገኛል። ፓውንድ ስተርሊንግ በንግድ ባንክ 183 ከ63 እየተዘረዘረ ይገኛል። ዩሮ 163 ከ40 እንዲሁም የስዊዝ ፍራንክ 171 ከ84 የኩዌት ዲናር 448 ከ82 የቻይና ዩዋን 19 ከ21 እንዲሁም ዩናይትድ አረብ ኤምሬትስ ዲርሃም 38 ከ02 እና የሳዑዲ ሪያል 37 ከ23 እንደሚዘረዘር ከንግድ ባንክ ድረገጽ ላይ ያገኘ ነው መረጃ ያመለክታል። በመቀጠል ወደ ጥቁር ገበያ እንሸጋገርና ዩሮን እናስከትላለን። 100 ዩሮ በጥቁር ገበያ 19441 ብር እንደሚሸጥና 1 ዩሮ 194 ብር ከ41 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘ ነው መረጃ ያመለክታል። በመቀጠል የስዊዝ ፍራንክን እናያለን። 100 የስዊዝ ፍራንክ 20799 ብር እንደሚሸጥና አንድ የስዊዝ ፍራንክ 207 ብር ከ99 ሳንቲም እንደሚሸጥ ከጥቁር ገበያ አደረገ ስላገኘነው መረጃ ያመለክታል። ካናዳን ዶላር እናያለን። 100 ካናዳን ዶላር 11915 ብር እንደሚሸጥእና አንድ ካናዳን ዶላር 119 ብር 15 ሳንቲም ይሸጣል ወይንም እየተሸጠ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 10899 ብር እንደሚሸጥና 1 የአውስትራሊያን ዶላር 108 ብር ከ99 ሳንቲም እየተሸጠ ይገኛል። በመቀጠል የቻይና ዩዋን እናያለን። አንድ 100 የቻይና ዮሐን 2325 ብር እንደሚሸጥ እና አንድ የቻይና ዮሐን 23 ብር ከ25 ሳንቲም እየተሸጠ ይገኛል። በመቀጠል ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 22247 ብር እንደሚሸጥ እና 1 ፓውንድ ስተርሊንግ 222 ብር ከ47 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዳትኮም በድረገጹ አስነብቧል። በመቀጠል የኩዌት ዲናር እናያለን። በዓለማችን በምንዛሬ መጠኑ አንደኛ ደረጃ ላይ የተቀመጠችው ኩዌት 100 ቅጠሏን 54259 ብር እንደሚሸጥ እና አንድ የኩዌት ዲናር 542 ብር ከ59 ሳንቲም እንደሚሸጥ ነው መረጃው የሚያመለክተው። በመቀጠል ዩናይትድ አረብ ኤሚሬትስ ዲርሃምን እናያለን። 100 የኢማራቶች ዲርሃም 4513 ብር እንደሚሸጥ እና አንድ የኢማራቶች ዲርሃም 45 ብር ከ13 ሳንቲም በመሸጥ ላይ ይገኛል። በመቀጠል የሳዑዲ ሪያል እናያለን። 100 የሳዑዲ ሪያል ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 4417 ብር እንደሚሸጥእና አንድ የሳዑዲ ሪያል 44 ብር ከ17 ሳንቲም እንደሚሸጥ ከጥቁር ገበያ ያደረገ ጽል ያገኝ ነው መረጃ መለክታል። መረጃውን ሳን ጨምርና ሳንቀንስ ስለ እናንተ እያካፍልን እንገኛለን። በመቀጠል የምናየው የቱርኪ ሊሬን በተመለከተ ነው። 100 የቱርኪ ሊሬ 398 ብር እንደሚሸጥእና አንድ ሊሬ 3 ብር ከ98 ሳንቲም እየተሸጠ ይገኛል። በመቀጠል በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችው ባህሬን ናት። የባህሬን ዲናርን እናያለን። 100 የባህሬን ዲናር 43941 ብር እንደሚሸጥ እና አንድ የባህሬን ዲናር 439 ብር ከ41 ሳንቲም እንደሚሸጥ ኢትዮጵያን ብላክ ማርኬት ዶት ኮም በድረ ገጹ አስነብቧል። የጆርዳን ዲናርን እናስከትላለን። 100 የጆርዳን ዲናር 23403 ብር እንደሚሸጥ እና አንድ የጆርዳን ዲናር 234 ብር ከ03 ሳንቲም እየተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችው ኦማን እናት የኦማን ሪያል እናያለን 100 የኦማን ሪያል 43130 ብር እንደሚሸጥና አንድ የኦማን ሪያል 431 ብር ከ30 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አሰነብቧል። የአስራ አራት ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ መረጃ ይህን ይመስላል። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።